እንደምን አደራችሁ ተመልካቾች። የ2018 ዓ.ም ምህረት የሆረ ፊንፊኔ የኢሬቻ በዓል በደማቅ ሁኔታ እየተከበረ ነው የሚገኘው። ከማለዳው ጀምሮ አባቶች አባገዳዎች በ በተለይም በምርቃት እንዲሁ በዓሉን ጀምረውት አሁንም ወጣቶች፣ የተለያዩ የበዓሉ ታዳሚዎች በዓሉን በድምቀት እያከበሩት ነው የሚገኙት። የዘንድሮ የኢሬቻ በዓል በተለይም ለሀገር የማንሰራራት በሚል የሚከበር በዓል ነው። በዘንድሮ ይህ በዓል ደግሞ ለየት የሚያደርገው በኢትዮጵያ የተለያዩ ፕሮጀክቶች የተመረቁበትና የተለያዩ የማንሰራራት ጅማሮ ላይ ሆኖ የሚከበር በዓል እንደመሆኑ መጠን በልዩነት የሚታይ በዓል ነው። ዘንድሮ እየተከበረ የሚገኘው እሬቻ ለሰላም ለሰላም እሬቻ ለፍቅር፣ እሬቻ ለአንድነት በአብሮነት የሚከበር የኦሮሞ ሕዝብ ብቻ ሳይሆን ሌሎች ብሔረሰቦችን በጋራ የሚያከብሩት በዓል ነው የኢሬቻ በዓል እንግዲህ። በዚህ በኢሬቻ በዓል ላይ ከትናንትና ከዋዜማው ጀምሮ እስከ ዛሬው እስከ በዓሉ ዕለትም ጭምር በዓሉን በዓል በማስመሰል ባህላዊ ልብሳቸውን ለብሰው በባህላዊ ጭፈራ እያደመቁ የነበሩ ታዳሚዎችም በተለያየ ቦታ ዞር ዞር ብለን እያነጋገርን ነበር። አሁንም ካጠገቤ የባሉ ታዳሚዎችን አግኝቻለሁኝ። ከነሱ ጋር የተወሰነ ቆይታ አድርጋለሁኝ። በቅድሚያ እንኳን አደረሳችሁ እንኳን አብሮ አደረሰ። እስቲ እንደው የዘንድሮ እሬቻ በተለየ ሁኔታ ነው እየተከበረ የሚገኘውና በጣም ደማቅ ነው፣ በደመቀ ሁኔታ እየተከበረ ነው። ብዙዎች በርካቶች ባህላዊ ልብሳቸውን ለብሰው አሸብርቀው ባህላዊ ጭፈራን እየጨፈሩ ነው እያከበሩት የሚገኙት እና በቅድሚያ የእሬቻ በዓል የዘንድሮ ምንድን ነው ለየት የሚያደርገው እስቲ። አመሰግናለሁ ድሉ ተሰጠን። የዘንድሮን የሆረ ፊንፊኔ እሬቻን ለየት የሚያደርገው ትልቁ ነገር በኦሮሚያ ክልል ብቻ ሳይሆን በሌሎች ክልልም ያሉ ብሄር ብሔረሰቦች እሬቻ የጋራችን ነው ብለው በዚህ በሆረ ፊንፊኔ ላይ ተገኝተዋል። እኛም ደግሞ እንደ ኦሮሚያ ክልል የተለያየ ባህል ልብሳችንም የተለያየ ዞኖች ስላለን ያንን የባህላዊ ልብሳችን ከዘወትሮ ለየት ባለ መልክ በለብሰን የወጣ ነው። ትልቁ ደግሞ እሬቻ አምላክን ማመስገን ስለሆነ ክረምቱን ተሻግረን ወደ ብርሃን ስለወጣን ይህንን ወደ ብርሃን የደረስንበትን ለማምለክ ወይም ለማመስገን የወጣ ነው እንትን ስለሆነ ሁላችንም እንዲህ አሸብርቀን የወጣ ነው። እንግዲህ ይህንን ሁሉም የኦሮሞ ወጣቶች ከተለያዩ ከምስራቅም፣ ከደቡብም፣ ከምራብም ይህንን መስሎ አምላኩን ለማመስገን የወጣበት ፕሮግራም ነው። እንደ የኢሬቻ በዓል የአንድነት በዓል ነው ስንል፣ የሰላም በዓል ነው፣ የፍቅር በዓል ነው ስንል ምንድን ነው አንድምታው? ትልቁ ነገር እንድምታው እንግዲህ እሬቻ እንደሚታወቀው የአንድነት፣ የሰላም፣ የዚህ ተምሳሌት ነው። ከገዳ ስርዓት የወረስነው ስርዓት ስለሆነ ትልቁ የኦሮሞ ሕዝብ ደግሞ የሚታወቅበት አንዱ በአንድነት አገሩን ወደፊት ለማውጣት ከየትም አቅጫጫ ሆነው ሰላም አስጠብቆ ልማቱን በጋራ ለመሄድ የለመርነው እንትን ስለሆነ ይህንን ለየት የሚያደርገው ኦሮሞ እሬቻውን በጋራ ሆኖ ሁሉንም ብሔረሰብ አቅፎ ወደፊት ለመጓዝ አገራችንን ከፍታ ለማሳየት ይሄ የሆረ ፊንፊኔ ኢሬቻ እንድምታው ይሄንም የአንድነትን ተምሳሌትን ለማስቀጠል የሚያሳይ እንድምታ ነው። እንደው፣ ቀደም ሲል ስሞትን አላስተዋወቅኩም እና ለተመልካቾች ስሞትን ይንገሩልኝ። ስሜ አቶ አለማየሁ ረጋሳ ይባላለው። ከአርሲ ዞን ነው ይህንን ፕሮግራም የተሳተፍኩት። መልካም። አሁንም እንግዲህ እንግዶች ከጎን ያሉ የኢሬቻ በዓል እንግዲህ አሁንም በደመቀው ሁኔታ እየተከበረ ነው የሚገኘው። እንኳን አደረሱት በድጋሚ እንኳን አብሮ በሰላም አደረሰን። ስሙትን ማለት በቅድሚያ ደመስረጋሳ አባላሎ ከአርሲ ዞን ሎዲ ሄጦሳ ወረዳ ነው የመጣ ነው። አሁን እኛ እሬቻን ለማክበር ነው የመጣ ነው። እሬቻ ለኦሮሞ ብቻ ሳይሆን ለኢትዮጵያን ለብሔር ብሔረሰቦች አንድነት፣ አብሮነት፣ የሰላም የፍቅር መተን ይሄንን ለመግለጽ ነው የመጣ ነው። የዘንድሮ እሬቻ በጣም በጣም ከበፊቱ በደመቀ ሁኔታ የብሔር ብሔረሰቦች ጥርቅብ ሁሉም እዚህ ተሰብስቦ የራሱን ብሔረሰብ የራሱን አለባበስ የራሱን ቋንቋ እያስተዋወቀ ነው የሚገኙ። ይሄ ኢትዮጵያ ብቻ ውስጥ የሚቀር ሳይሆን እንደ ዓለም አቀፍም ደግሞ ይሄንን ምንድን ነው እኛም አለን እያሉ ነው ይሄ ህዝብ ማለት ነው። ስለዚህ ይሄ የአንድነት ፍቅር ሁሉንም የመግለጫ ስለሆነ እኛም ዛሬ እዚህ መጥተን ይሄንን ለማክበር ነው የመጣ ነው ለማለት ፈለግሁ። እንደው ማለዳውን የበዓሉን በአባገዳዎች ምርቃት እንዲሁም ደግሞ መልካም ምኞት ነው የተጀመረው የተጀመረውና አሁንም ድረስ ወጣቶች እንዲሁም ደግሞ ሌሎችም ታዳሚዎች በባህላዊ ጭፈራዎች አድምቀውታል። ይሄንን በዓልና እንደው ዘንድሮ ካምናው በተለየ መልኩ ደምቋል ማለት እንችላለን። እንዴ፣ በጣም እንጂ ይሄ ማሳያ ነው ዘንድሮ ማለት ነው። እኛ አሁን ትናንትና ነው የመጣነው። አምናም የሰላም ጉዳይም ዘንድሮ በጣም በጣም በቃ ሁሉም ወጣቱም ሽማግሌውም የራሱን ሰላም ነው እያስከበረ ያለው። እርስ በራስ እየተከባበረ መገፋፋት የለም ምን የለም። ለራሱ እስከ ሆረ ፊንፊኔ ሄዶ በሰላም እሬቻውን አክብሮ ስለ ሥርዓቱን ወዲህ የመጣ እያለ አሁን በሰላም እየገባን እየተመለስን ስለሆነ ይሄ እሬቻ ማለት የኦሮሞ ብቻ አይደለም፣ የሃይማኖት ብቻ አይደለም፣ የአንድነት ነው፣ የአብሮነት ነው። የእውነት ለምን ኢትዮጵያ ይሄንን አኩሪ ባህል በመኖራቱ ራሱ በጣም አስፈላጊ ነው። ስለዚህ እኛ በጠዋት መተን ከወጣቶቹ ከሽማግሌዎቹ ጋር ምርቃት ተቀብለን አፎ ብለን ነው የተመለስነው። ለማለት ፈለጉ። እንደው እንደ እነዚህ አይነት በዓላቶች ለሀገር ያላቸው ፋይዳ ምንድን ነው የሚለውን ምስት በዚህ በጣም አለው። ለምሳሌ አሁን ዛሬ ሁሉም ወጣት ትንሽ ከውሃ ጀምሮ ከብስኩት ከምን ከምን ራሱን ይቻለ እዚህ ሀይላንድ ሳይቀር እየሰበሰቡ ይሸጣሉ። ይሄ አንድ ነገር ነው። ሁለተኛ ደግሞ ይሄንን ተመልካች ለዓለም አቀፍ ኢትዮጵያ ተቀባይነት ይኖረዋል። ለካ ኢትዮጵያ ውስጥ እንዲህ አይነት ባህል አለ የሚል ቱሪዝም መጥቶ ይጎበኝ፣ ቱሪዝም ከቱሪዝም ኢትዮጵያ ብዙ ገንዘብ ብዙ ቱሪስት ሲመጡ ታገኛለች። ስለዚህ ኢትዮጵያ ተቀባይነት አላት። ኢትዮጵያ ላይ ፋይዳም አለው የኛ ወጣቶችም የስራ እድልም እየተፈጠረ ነው በዚህ ምክንያት ማለት ነው። ለምን ከትናንት ጀምሮ ሰውን እያስተናገዱ የራሱን እንኳን አደረሳችሁ ብለው ሁሉንም ነገር እያቀረቡ ነው። ስለዚህ እዛ እያቀረቡ የራስ እንኳም እያገኙ ስለሆነ ሁሉም ለኢትዮጵያ በጣም አስፈላጊ ነው ለማለት ፈልጌ ነው። መልካም እንግዲህ፣ የኢሬቻ በዓል ቀደም ሲልም እንዳነሱት ታዳሚዎች፣ እንግዶች እንዳነሱትም የኢሬቻ በዓል የሁሉም በዓል ነው። የአብሮነት፣ የአንድነት መገለጫ፣ የሰላምና የፍቅር በዓል ነው የኢሬቻ በዓል እና ይህ ደግሞ ለሀገር ትልቅ አስተዋጽኦ፣ ትልቅ አንድምታ ያለው ነው። በተለይም በአብሮነት በጋራ ህዝቡ እንዲኖርና ፍቅርን፣ መተሳሰብን፣ መቻቻልንም ይበልጥ እንዲያጠነክሩ እንዲያጎለብቱም ከማድረግ አኳያ ትልቅ አስተዋጽኦ ያለው ነው። ስለዚህ ይህንን የኢሬቻ በዓል በተለይም ከትውልድ ትውልድ ሲሸጋገር የመጣ እንደመሆኑ መጠን ለሌሎች ወደ ቀጣዩ ትውልድ እንደዚሁ ይዘቱን ሳይለቅ በዓሉንም ሳይለቅ እንዲሁም ደግሞ የሁሉም በዓል ሆኖ እንዲቀጥል ከማድረግ አኳያ እንግዲህ ትውልዱ የራሱን ድርሻ ሊጫወት የሚገባው ነው እና ከዚህ ጋር በተያያዘ ምን መልእክት አላቸው የሚለውንም እስቲ ከነሱ አንደበት እንስማ። እንደው የእሬቻ በዓል ወደ ቀጣይ ትውልድ ትውፊቱን ሳይለቅ በዓሉን ሳይለቅ እንዲሁ የአንድነት መገለጫ ሆኖ እንዲቀጥል ከማድረግ አኳያ ምንድን ምንድነው ቀጣይ ትውልድ ሊያደርገው የሚገባው? አዎ ስሜ ተገኘ ዋቄ ይባላል። ከሐርሲዞን ሎዴ ወረዳ ነው የመጣ ነው። ይሄ በዓል የእሬቻ በዓል እንግዲህ ለትውልድ ትልቅ ተምሳሌት ያለ ለኢትዮጵያ ብቻ አይደለም፣ ለዓለም የሚያሳውቀን በዩኔስኮ ተመዝግቦ አሁን እንደ ማንኛውም ለዓለም ሕዝብም እይታ የሰጠ በዓል ነው፣ እና ሬቻ ሲጀመር ለብዙ ብሄር ብሔረሰቦች የሚተሳሰቡበት የሚታያዩበት ባህላቸውን፣ ቋንቋቸውን፣ ሀሳባቸውን የሚያካፍሉበት በዓል ነው። ለዚህ ይሄ በዓል እንደ ዓለም አቀፍ ትልቅ እውቀት ትልቅ ደረጃ ደርሶ አሁን ኢትዮጵያ ሲጀመር ሕዝብ አንድ በአንድነት በጋራ መጥቶ እግዚአብሔሩን የሚያመሰግንበት ወቅት ስለሆነ ይሄ ኢሬቻ በዓለም አቀፍ ታዋቂ መሆኑ ለኦሮሞ ህዝብ እንዲሁም ደግሞ ለብሔር ብሔረሰቦች ህዝብ በሙሉ በጣም ትልቅ ተስፋ ያለ በሰላም በኩል በአንድነት በኩል በፍቅር በኩል በጣም ትልቅ መግለጫ እንደሆነ ነው። አመሰግናለሁ። በድጋሚ እንኳን አደረሳችሁ ማለት ወዳለሁኝ፣ ተመልካቾቻችን። እንግዲህ የኢሬቻ የ2018 የሆረ ፊንፊኔ የኢሬቻ በዓል አሁንም በድምቀት እየተከበረ ነው። በየመሀሉ የተለያዩ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። በእኔ በኩል ያሉት መረጃዎች እነዚህ ናቸው። አመሰግናለሁ።